ሰላም አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ይሄን ቪዲዮ ለመቀረጽ ስንተኛ ተደለተብን? ሶስተኛ ተደልቶ። ተስፋ ባለመቁረጥ የሰው ልጅ ተስፋ በዚህ አጋጣሚ ማንኛውም ሰው ተስፋ እንዳይቆርጥ ነው ያስተምራለው። አንቺስ ምን ትያለሽ? ተስፋ መቁረጥ የሰይጣን ነው። እንዴት ናችሁ? ደህና ናቸው ወይ? ዛሬ ከሀገሬ ልጅ ጋር ከአሜሪካ ፍቅሬ ጋር ነኝ ያለሁት። እንዴት ነሽ? እስኪ ሰላም ባያችሁ እንዴት ናችሁ ቤተሰቦች? ሰላም ናችሁ ሆይ? እኛ በጣም ሰላም ነን። ሰላማችሁ ብዛ። ለማታውቂው ሸዋዬ ወይ ባጭስ ወይም ሸዋዬ ገጠር ያው አባላለሁኝ። የምንኖረው ሳውዲ አረቢያ ነው። እንግዲህ ልትጎበኘኝ መጣለች። ስራዬን እንዴት አየሽው? ባህላዊ እንትናችንም

ቸክ የመጣችው ቤድኮር የመጣችሁ ለብሳለሁ ልበሳችሁ ላሁ ዩስሪ እኮ ፌመስ ናት ታውቂ አደለም እሷ የገባችበት ቪዲዮ ዋው ይደምቃል እና የኔ ውድህት እንዴት ነሽ ስላገኘሁሽ ስለተዋወቅኩሽ እጅግ በጣም ደስ ብሎኛል መቼ ነው የምንተያየው ብዬ ነበረ የሚያዙሽ ሰዎች ግን እንጀራ አይውጣላቸው ብዬ ደርገማቸው ወይስ ልለፋቸው የዛሬ ልለፋቸው እውነት ያለምት ላይ በራ ያለን እጅ እናት አለ ወሬን ስንት ያ አሁን እንግዲህ አራተኛ ልናስቆጥር፣ አሁን ማ አቋር እና ስላገኘሁሽ ስላየሁሽ በጣም ደስ ብሎኛል። አላመንኩም ነበረ ስለመጣሽ በጣም የማመሰግነው። የአገር ልጅ የማረ እሸት ነው ይባላል የአገር ጌጥ ነው። ግን የእኛ ትንሽ እኛ ጋር አንድ አስተያየት አለኝ። አንቺ ምርክጠኛ ይህን ሀሳቤን ትደግፊዋለሽ። ጎጃም በዩ ሸዋ በዩ ጎንደሮች በይ በጣም በያገሩ ሀታ ኦሮሞዎች በኔ ዝቤት ሲመጡ አያለሁኝ። አንድነትና ፍቅር የሆነ አለው የራሱ የሆነ ግሩፕ አላቸው። እኛ የቦረና ልጆች ግን በጣም ብዙ አለን ለምን እንደሆነ በጥሩ ነገር ላይ ብዙ እንሰባሰብን። ለምንድነች? አንድ አንድነት፣ ያኔ አንዘራጠጥ። የውጭ ሰው መጥቶ ሲነካን ማን አለብን እንበል። ያኔ ሙ የውጭ ሰው ሲመጣ እኛ እንደውም እኛ ጋ ያየሁት መዘራጠጥ በቃ ሚስጥር ማውጣት አንድ ነው አንድ ነው አንድ ነው። በጣም አሁን ላይ ዘረኛ መሆን ፈልገን አይደለም፣ ዘረኝነትም አይደለም። በነገራችን ላይ ይሄ ምን አጣሽም፣ እንደዛ ሳይሆን ያው፣ አሁን ለምሳሌ በአካባቢሽ ላይ ሰው ሲታመም፣ መቼም ዛሬ አንቺ ጤነኛ ነሽ ማለት ነገ ጤነኛ ነኝ ማለት በምን መልኩ ሰው እንደሚያስፈልግሽ አታውቂውም። እኔ በልጄ አይቻለሁኝ፣ ክፉንም ደጉንም። አንቺም በቅርብ ቀን እያየሽ ነበር። የኔ ምስኪን ወንድማችን ግዛቸው መቼም አይተውታል። ማንም እየተባበረው ራሱ ነበረ እሱን ለማሳከም ብናግዘውና አንድ ነው አንድ እንደገና ሌላ ማለች።

አሁን የሌላ ሀገር ልጆች ካየሽ ከአካባቢያቸው አንድ ሰው ከታመመ ትልልቅ ዩቱበሮች ቤት ወይም ትልልቅ ፎሎወሮች ቤት ይገቡና ህዝቡን አንቀሳቅሰው ቶሎ ያን ሰው ካለበት ችግር ያወጣሉ። እኛ ጋር ግን ለምን እንደው ያ ተደራሽነት እንድንሆን በቃ እየተያየን መተላለፍ ነው፣ እኔ ያየሁት ነገር ማለት ነው። እንደዛ ባይሆን ደስ ይለኛል፣ አንድ እንሆን። እኔ ሌላ የምለው ነገር የለም። አገራችንንም ሰላም ያደርግልን። መከፋፈሉ፣ መጎሸማመጡ ያሳጣን ነገር ብዙ ነው፣ ብዙ አሳጥቶናል። ካተረፍነው ይልቅ ያጣነው ብዙ ነው። ወደፊትም እኛ አዲስ ትውልዶቻችንን ከታች ያሉትን ከኛ በቃ ጥሩ ነገር አይተው እንዲያድጉ ብናደርጋቸው ባይነው ነው። የቱቢስ ስም ማን ነው የሚባለው? የፍቅር ፋሚሊ ላይ እኔ እኔ አሁን ከደበረኝ እያመመሽ እንዲሆን እሄዳለሁ እንጂ እናገራለሁኝ ማለት አንቺ እውነት ወይ? አልከብድም አልከብድ አልከብድም እንደማልከብድ እንኳ ብዙ ሰው ስለነገረኝ ብዙ ልጆች እንዴ ምናምን ይላሉ። ቲክቶክ ላይ የሆነ ክፉም የሚክፉ አልመስልም ይላሉ። ግን ግን የሚሉት የሆነ አካባጅ አይነት ነገር ከበድ ያልኩ ነገር ነው የሚሉት። ለሚመስለው ይመስለዋል እንጂ በዚህ ሙቀት አስባችሁታል በዚህ ሙቀት ውቀት የሚሞቅ ወሬ በዚህ ሰዓት አልሞቁም፣ እንጂ ከአንቺ በላይ ሞቅ ያለውን ያሁን እኔም ደስ ብሎኛል። ሀቂቃ ሳይሽ ድንግጥ በቃ የሆነ ደስ የሚል ስሜት ነው የተሰማኝ። እንሻአላ አብረን የምናድግ አብረን ምንኖር አብረን ምንሰራ ያድርገን። እናንተም አግዙን። ሰው ሲዋደድ ሰው ሲፋቀር ሰው ሲገናኝ አንድነትን ስንፈጥር እናንተም አግዙን። እላለውኝ እንደው አንድ ነገር ብቻ ማለት ሀቂቃ ወላሂ ከኔ ይልቅ ከአንቺ አንደበት እንዲወጣ የፈለግኩት ብዙ ሰው ስልክ ባለማንሳት ነው የሚወቅሰኝ። እንደው የስልክ ኑሮዬን ከመጣሻት ሰዓት እስከዚህ ሰዓት ድረስ ያየሽውን አስተላልፊልኝ። እኔ በስልክ አታነሳም ለሚለው። ምክንያቱም አየሁት። እኔ ከመጣሁ ቤት ስንት ሰዓት ሆነኝ። መሪብ አካባቢ ነው የመጣሁት። እስካሁን ድረስ ስልክ አፍታ የላትም በቃ። ለዴካ ለዴካ ለዴካ ማለት እንደውም እኔ ጤነኛ ነኝ። ዋትሳፕ ላይ ከመኝታዬ ስነሳ አምስት መቶ ሜሴጅ ስድስት መቶ ሜሴጅ ስከፍተው የስራ ወይ ሶስት ሰው ነው ወይ አራት ሰው ነው። እና እህቶቼ ተረዱ። ጠግቤ አይደለም ራስ ወዳዱኝ አይደለም። ሲያልፍልሽ ሰውሽ ምናምን እንዲህ ነሽ የሚል በጣም በርካታ አስተያየት ስላየሁኝ ነው እንኳን እንዳትቀየማት የሆነ ቅር ለሰው ያላት ክብር ክብር አይደለም። እና ስልፋ ግን በቃ ማንኛውም ሰው ነው የሚደውልበት፣ ወንዱ፣ ሴቱ፣ እብዱም ደህናውም በቃ አለቅም። እኔ እሷ በጣም ጎበዝ ናት ነው ያልኩት። እንዴ እኔ እኔ ዝም መጥቼ አለቅም። ትዕግስቴ ነው የሚያስጨብታኝትን። አሁን እራሱ ቪዲዮ ለመቅረጽ ኦፍ አድርጌ ነው ጠያራ መጥቼ ነው። አታ ቪዲዮ መቅረጽ አልችልም፣ ግን ተረዱኝ ሰብስክራይብ ደግሞ አድርጓት። አንድ ሺ ሞልታስ ኬክ ለመቁረስ ነው የሚያብቃኝ። አበረታቷ፣ ትላለሁኝ። እጭስ ላይ ሆነሽ ይህን ያህል ስላደከምኩሽ አፉ በይ።